ምዕራፍ 26 ስለ ተቀደሰው ድንኳን። ለድንኳኑም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ አስር መጋረጆችን ሥራ። ኪሩበልም በእነርሱ ላይ ይሁኑ። እንደ ሸመና እንደ ሽመና ሥራም በብልሃት ትሠራቸዋለ። የእያንዳንዱ መጋረጃ ርዝመት ሃያ ስምንት ክንድ ወርዱም አራት ክንድ ይሁን። የመጋረጆቹም ሁሉ መጠን ትክክል ይሁን። አምስቱ መጋረጃዎች እርስ በርሳቸው የተጋጠሙ ይሁኑ። ሌሎችም አምስት መጋረጃዎች እንዲሁ እርስ በርሳቸው የተጋጠሙ ይሁኑ። ከሚጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበት አድርግ። ደግሞ ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ በውጪ በኩል እንዲሁ አድርግ። አምሳ ቀለበቶችን በአንድ መጋረጃ አድርግ። አምሳውንም ቀለበቶች በሁለተኛው መጋረጃ ዘርፍ አድርግ። ቀለበቶቹ ሁሉ እርስ በርሳቸው ፊት ለፊት ይሆናሉ። አምሳ የወርቅ መያዣዎች ሥራ መጋረጃዎችን እርስ በርሳቸው በማያያዣዎች አጋጥማቸው፣ ድንኳኑም አንድ ይሆናል። ከማደሪያው በላይ ለድንኳን የሚሆን መጋረጃዎች ከፍየል ጠጉር አድርግ፣ ዐሥራ አንድ መጋረጃዎች ታደርጋለ። እያንዳንዳቸውም መጋረጃዎች ርዝመቱ ሠላሳ ክንድ እያንዳንዱም መጋረጃ ወርዱ አራት ክንድ ይሁን። የአሥራ አንዱም መጋረጃዎች መጠናቸው ትክክል ይሁን። አምስቱ መጋረጃዎች እርስ በርሳቸው አንድ ሆነው ይጋጠሙ። ስድስቱ መጋረጃዎች እርስ በርሳቸው አንድ ሆነው ይጋጠሙ። ስድስተኛውም መጋረጃ በድንኳኑ ፊት ይደረብ። በውጪ ከተጋጠሙት መጋረጃዎች በአንደኛው መጋረጃ ዘርፍ ላይ አምሳ ቀለበቶችን አድርግ። ደግሞ ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ አምሳ ቀለበቶች አድርግ። አምሳም የናስ መያዣዎችን ሥራ። መያዣዎችንም ወደ ቀለበቶች አግባቸው። መጋረጃዎችንም አጋጥማቸው፣ አንድም ይሆናሉ። ከድንኳኑ መጋረጃዎች የቀረ ትርፍ ግማሽ መጋረጃ በድንኳኑ ጀርባ ይጋረድ። ድንኳኑን እንዲሸፍን ከርዝመቱ በአንድ ወገን አንድ ክንድ፣ በአንድ ወገንም አንድ ክንድ ከድንኳኑ መጋረጃዎች የቀረው ትርፍ በድንኳኑ ውጪ በወዲህና በወዲያ ይጋረድ። ለድንኳኑም መደረቢያ ከቀይ አውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አድርግ። ለድንኳኑም ሳንቆችን ከማይነግዝ እንጨት አድርግ። የእያንዳንዱን ሳንቃ ርዝመቱ አስር ክንድ ወርዱም አንድ ክንድ ተኩል ይሁን። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ ሁለት ማጋጠሚያዎች ይሁኑለት። ለድንኳኑ ሳንቆች ሁሉ እንዲሁ አድርግ። ለድንኳኑም በደቡብ በኩል ሃያ ሳንቆችን አድርግ። ከሃያዎቹ ሳንቆች በታች አርባ የብር እግሮችን አድርግ። ከእያንዳንዱ ሳንቃ በታች ለሁለት ማጋጠሚያዎች ሁለት እግሮች ይሁኑ፣ ከሌላውም ሳንቃ በታች ለሁለት ማጋጠሚያዎች ሁለት እግሮች ይሁኑ። ለድንኳኑ ለሁለተኛ ወገን በሰሜን በኩል ሃያ ሳንቃዎች ለእነርሱም አርባ የብር እግሮች ይሁኑ። ከእያንዳንዱም ሳንቃ በታች ሁለት እግሮች ይሁኑ። ለድንኳኑም በምዕራብ በኩል በስተኋላ ስድስት ሳንቆች አድርግ። ለድንኳኑም ለሁለቱ ማዕዘን በስተኋላ ሁለት ሳንቃዎችን አድርግ። ከታችም እኩል ይሁኑ፣ ከላይም እስከ አንደኛው መጋጠሚያ ድረስ እንደ አንደኛ ክፍል እኩል ይሁኑ። እንዲሁም ለሁለቱ ማዕዘን አድርግ። እኩልም ይሆኑ። ስምንት ሳንቆችና ዐሥራ ስድስት የብር እግሮቻቸው ይሆኑ፣ ከእያንዳንዱ ሳንቃ በታች በሁለቱም መጋጠሚያዎች ሁለት ሁለት እግሮች ይሆናሉ። ከማይነግዝ እንጨት መወርወሪያዎችን ሥራ። በድንኳኑ በአንደኛው ገጽ ላሉ ሳንቆች አምስት መወርወሪያዎችን፣ በድንኳኑ በሁለተኛው ወገን ላሉ ሳንቆችም አምስት መወርወሪያዎችን፣ በድንኳኑ በስተኋላ በምዕራብ በኩል ላሉ ሳንቆች አምስት መወርወሪያዎችን አድርግ። መካከለኛውም መወርወሪያ በሳንቆች መካከል ከዳር እስከ ዳር ይለፍ። ሳንቆቹን በወርቅ ለብጣቸው፣ ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ ሥራቸው። መወርወሪያዎችንም በወርቅ ለብጣቸው። ድንኳኑንም በተራራው ላይ ባሳየው ምሳሌ ሥራ። መጋረጃውን ከሰማያዊ ከሐምራዊ፣ ከቀይም ግምጃ ከተፈተለ ከጥሩ በፍታም አድርግ። በሽመና ሥራም ኪሩቤልን ሥራ። በወርቅ በተለበጡት ከማይነቅዝ እንጨትም በተሠሩ ተሰሩ በአራቱ ምሰሶዎች ላይ ስቀለው። ኩላቦቻቸውም ከወርቅ አራቱም እግሮቻቸው ከብር የተሰሩ ይሁኑ። መጋረጃቸውንም በምሰሶዎች ላይ ስቀለው። በመጋረጃውም ውስጥ የምስክሩን ታቦት አግባው። መጋረጃውም በቅድስቱና በቅድስተ ቅዱሳኑ መካከል መለያዩ ናችሁ። መጋረጃውም የምስክሩን ታቦት በቅድስተ ቅዱሳን ውስጥ ይጋርድ። ገበታውን በመጋረጃው ውጪ፣ መቅረዙንም በገበታው ፊት ለፊት በድንኳኑ በደቡብ ወገን አድርግ። ገበታውንም በድንኳኑ በሰሜን ወገን አድርግ። ለድንኳኑ ደጃፍም ከሰማያዊ ከሐምራዊ ከቀይ ግምጃም የተፈተለ ከጥሩ በፍታም በጥልፍ አሰራር የተሰራ መጋረጃን አድርግለት። ለመጋረጃውም አምስት ምሰሶች ከማይነቅዘ እንጨት አድርግ፤ በወርቅም መለብጣቸው፤ ኩላቦቻቸውም ከወርቅ የተሰሩ ይሁኑ። አምስትም የናስ እግሮች አድርግላቸው።